ምክንያቱም እኛ ሰውን ለማስደንገጥ የመከረ ሰውዬ ዛሬ የለጠፈ ሰውዬ አሁን ነገ ሊገለን ነው እንደሚመጣው የሚለውን ነገር ማሰብ አለብን። እንዲህ ለማስደንገር ለሰብስክራይብ እንደዚህ ከመጣ ሰውዬ ነገ ምን ያደርግ ነው? ይሄ ምድር ጎመን ሁላ ማለት ነው ሲያስጠላ አነጋገራችሁ። እኔ እንትኑን አላየሁትም፣ ትርምቤላ እንደዚሁ አይችል ነው የተናደድኩት፣ ለመለያየት ምናምን እንደዚህ ያንን ነገር የሚያውር ነገር እኔ አይዋጥልኝም። ምክንያቱም እንደዛ ብሎ ነው ሰብስክራይብ የሚመጣለት። ግን የትናንትና ልብስ ነው የለበሰው፣ ጉርኬ ትናንትና ይመስላል። እኮ አይደለም። እኔ ሳምፕላውን አይቼ ነው። አላደርግም እንደዚህ አይነት ሰዎች የምሰብ እስ አላደርግም። አላየኝም ለምን ታየውለት እኮ ቢው ጨመረ። ለምንድን ነው ስራና የምር ጥብ ያስታውቃል። አሁን እኔ ስለ ቪዲዮቸው ግምገማ በሰጥ በአወራ የምር እኔ ብዙ ነጥብ አወጣባቸዋል፣ ግን እንደዛ አላወራም ስራቸው ይበላሻል። ዝም ብለው ፈን የሚያደርግ ነገር ነው ማውራው እንጂ እናንተ ማየታ የምር እናንተ እንዴት ነው የሚሆነው? የምር እንዴት ነው የሚጠሩ ነጥብ ያዙ ነገር የሚያጣላቸው እዛ መሀል። እስኪ ከሚወሩት ውስጥ አውጡ እስኪ

ለሀዩ ለሀዩ ንገረ ብቻ ንገሪያት ሌሎች ችግር የለባትም። ይሄ እ የተናደርኩት ይተለ ቢምን በመለሽ ዛሬ የመጣ ሰውዬ ነው። እኔ በጣም የተናደርኩት ያ ነገር ይሁን። እኔም እኮ እዚህ ጋር መንገድ እረዳለሁ፣ ግን ደግሞ ሌሎቹ ከእግዚአብሔር ጋራ ባንጣላ ጥሩ ነው። ሁሌ ጊዜ የምናገረው ነገር እግዚአብሔር ጥሩ ነገር ወይም በውሸት ወይም ደግሞ እውነትም ይሁን የምናደርገው ነገራቶች በሌላ በኩል የሚሰጠን የምናዝንበት አሁን ብዙ ሰው የሚያለክ የሚያዝን ከልብ የሚያዝን እና እዚህ ቤት አሁን ማቃቸው ሁለት ሶስት ልጆች አሉ። በእርግጥ የራሳቸውን ስራ ትቶ እኛ ቤት አሁን አይተሻል። ከታች ስትጽፍ እራሱ አየሁ ማለት ነው ስራቸው ይህኛ ናቸው ብሎ። ይሄ ነገር ደግሞ ከእግዚአብሔር ጋራ የሚያጣላ ነገር ነው። ጥሩ ጥሩ ነገር ራሱ ፈን የሚያደርግ ቪዲዮ ራሱ እየሰሩ እያስናኑ ቢመጡ በጣም እንትን ነው። አሁን እንደዚህ ሲመጡ ራሱ ምንም እንትን ነው። አይተሻል ነገር እያየሽው ነው። ግን ደግሞ ከዚያ ጋራ ባን ባይቀየም ሲሰለች እኮ ማር ራሱ እኮ ይመራል ነገር ኦዲዬንስ ይሸሻል። ሰው እንደወደደሽ ከሚወድሽ ልክ ነው የሚጣላሽ። ያንን ነገር ከእግዚአብሔር ጋራ ባንቀያየም ጥሩ ነው። ወደ ራሳችሁ ተመለሱ። አሁንም ዘድ ብላለች፣ እኔ ይሰሙኛል ብሩኬና ሄይሚዬ ይሰሙኛል ብላለች። ወደ ራሳችሁ ተመለሱ። የምናገሩ ይሄ ነገር ነው። ነገሩም ያ እየተጣላችሁበትን ፓርት ይሄ የሚያጣላም ክፉ ክፉ ቃል የሚያነጋግር ነገር አይደለም። ምክንያቱም እራሳቸውን አሳልፋቸው ለጠላት አትሰጡ። ክብራቸውን ዝቅ የሚያደርግ ቃላቶችን አትመላለሱ። በቃ የሰው ልጅ ክብራቸው ከተነካ ክብራቸውን እራሳቸው ካልተከባበ ለዛም እንደዛ ብታደርጉ ጥሩ ነው እና አመሰግናለሁ። ጨርሻለሁ። ከተሳሳትኩ በጣም ይቅርታ። ይህንን ነው ማስተላልፍ ነ ሰው ይታረቀናል ከሰው ጋር ከተጣላን ከሰው ጋራ እንታረቃለን። ከሰው ጋራ ስንጣላ ሰው ያስታርቀናል። ከእግዚአብሔር ጋራ ደግሞ ከተጣለኑ በጣም መጥፎ ነውና ያንን እናንተ የእግዚአብሔር ልጆች ናችሁ። በዛ ላይም ደግሞ የመቤቴ ልጆች ናችሁ። ወደ ራሳችሁ ምርባችሁ ሽምግልና ሆናችሁ ሰውን ማስታረቅ ነው እንጂ ተጣልታችሁ ክፉ ክፉ ቃላቶች ካፋችሁ የሚወጣ ነገር የምታስተምሩ ጸባ አይደለም። ትውልድን እዛው ቆማችሁ እዛው መስ ይህ ይህ ማለት አይደለም ትውልድን ማስተማር ያለባችሁ ሽምግልና ሆናችሁ ትውልድን አስተምራቸው። ራሳቸውም ደግሞ ቀና መንገድ ቀና ልብ ቀና ያላቸው ልጆች ናቸው። እናንተ እንደዚህ እንደዚህ ሰው ስለመራቸው አይደለም የምትመሩት፣ ራሳቸውን ራሳቸውን የምትመሩ ሰዎች ናቸው። አንዳንዴ የሰው ልጅ ይሳሳታል፣ ከስህተቱ ደግሞ ይታረማሉ። አትጋጩ ብዙ ልጆች የሚያልቀሱ ብዙ ልጆች አሉ። ያ እንቧ አይመስለኝም ስለማቅ ማለት ነው። ግን ደግሞ የሰው እንቧ እናንተ ሰው እንደዚህ ተጨንቆ የሚያለቅሱት እጃቸው የሚቃጠሉ አለ ራሳቸውን ሳይ የሚጠብቁ ያ ነገር ለኛ ሰ እግዚአብሔር ባይሰጠ ለልጆቻችን ነው የሚያስቀምጠው። ያንን ነገር አስተካክሉ። እንደዚህ ስላቸው። ሁላችሁ መቅርታ ጨርሻለሁ እኔ ለክ ዘዷ እንደዛ ነው ምሎ ሐቢባ ሀሳብ አለሽ እዚህ ላይ የኔም ብቻ ሳይሆን፣ እዚህ ቤት ስትወሩ ተጠንቅቃችሁ አውሩ እንጂ ይሰማሉ። ያንዳንዱ ይሰማሉ። እኔም ብቻ አይደለም። እኔ ብዙ ነገሮች አያለሁ። አቢባ ይኸውልሽ ልንገሪሽ ይሄን አድያ እኮ ይሄን አድያ ቆይ ልንገሪ እዚህ ጋ እኔና እልከኛ ነው ያወራነው ነው ምናክራት እዚህ ጋ እኛ ማንም አላየንም ብለን እዚህ ጋ እኔና እልከኛ ቁጭ ብለን አውርተ ነው ምን እንደተፈጠረ ይዩ። ከዛ እኛ ማንም አልሰማም ብለን ዝም ብለን ነበረ። ትላንትና በጣም ነው የደነገጥኩት። አንቺ ኦስቴ ዝም በይ፣ አንቺና እልከኛ ያመጣችው ጣጣ ነው ብላ ከታች ኮመንት ስትጽፍ በጣም ነው የደነገጥኩት እኔ። ምክንያቱም እኛ ያወራነው ስንት ሰዓት እንደሆነ ማንም ሰው የለም ነበር። አስር ሰው አስራ አንድ ሰው ብቻ ሆነን ቁጭ ብለን ነበረ። እያወራ ነው ያለ ስለ ቪዲዮ ማለት ነው። ከዚያ ይሄ አዲያ መጣ። ይህ ድርግም አድርጎ ነው የሰሙት። እንደዚህ ስሎ ከቅርታ ጋራ ነው

እኔ አንቺ በዋትስአፕ አየሁ ይሄ ሰውዬማ እኔ ታምቤላውን ብቻ አይቼ ነው እየተናደርኩት እኔ ሰውዬ አልወፈታሁም ዛሬ ሊያስደነግጠኝ የመጣ ሰውዬ ነገ ሊገለኝ ነው እን የሚመጣው እኔ እኮ ቲክታክ ላይና እንትኑን ጽሁፉን መግቢያውን አየሁና እኔ ምንድን ነው ውሸት ነው እውነት ነው ብዬ መግቢያውን ሳይ ዘልል ወጣው ከዛ ቲክታክ ላይ አሯሩጠው አንጥተውታል

ሲሚ ይሰማ ትክክልነች እኔ በልጆቼ አደላም። ልጆቼ ይስሩ ምንም ነገር ይስሩ፣ ግን ለስራ እንትንራሱሌላስታቸውስታቸውን መናገር አለብሽ። ምክንያቱም ያ ሰው አቶ እጂ ማለት ነው ስተታቸውን እሺ ብለሹ ከተቀበሱ ያጌ የባሴ ነው የሚያመጡት ሀቢባ ምን እያለ ታች ላይ ሀቢባ ኮመንት ይዋል እና ማለት ነው። እኔ አንድ ኦዲየንሳችን ማለት ነው የጨረቃ ፋሚሊ፣ እኔ በጣም ነው መወዳችሁ በጣም ነው የማከብራችሁ። ግን አዲስ የመጣችሁ ልጆች አዲስ ናችሁ እንደዚህ የምትበጠብጡት ትናንትና ወንድማችን የተጠቀመውን ቃላት አምጥታችሁ አምጥታችሁ እየፖሰታችሁ ያላችሁ ሰዎች ተጠንቀቁ። እውነቴን ነው፣ ተጠንቀቁ። ለራሳችሁ ለራሳችሁ ክብር ለራሳችሁ እንትን ክብር ስጡት። እስኪ እሱ የስራን ባህሪ ይሆናል ተናዶም ይሆናል ያን ቃለ የተጠቀመው። ግን አምጥታችሁ አምጥታችሁ እየፖሰታችሁ እንትን እያላችሁ ያላችሁ ሴቶች እውነቴን ነው፣ አላህን ፍሩ። ሙስሊምም ከሆናችሁ ሃይማኖታችሁን ፍሩ። እውነቴን ነው ክርስቲያንም ከሆናችሁ አላህን ፍሩ፣ ሃይማኖታችሁን ፍሩ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ያንን ያቺን ሁለቱን ቃላታችን አምጥታችሁ አምጥታችሁ የምትወስቱ ሰዎች የነሱ እናንተ አንቺ አሁን እንደዚህ የምትወስቺ ፕሮኬኑ ወደሽ አይደለም እንደዚህ የምትወስቺ ሃይሚኑ ወደሽ አይደለም። ጠላት ናችሁ እናንተ የልጆቹ ጠላት ናችሁ እንጂ ወዳጅ ወዳጅ አይደላችሁም። ወዳጅ ብትሆኑ እንደዚህ አታረጉም። ለምን ያኔ እኔ ስናደድ የምጠቀመውን ቃላት አላውቅም። በኋላ ነው ከተናገርኩ በኋላ ንዴቴ እንትን ካለ በኋላ ነው ያን ቃላት እንትን ስለው የሚገባው ማለት ነው። ለዛ ሰውየው የሚገባው በኋላ ነው ሲጠቀም ምንም አያውቅም። ስለዚህ ያን ቃላት አምጥታችሁ አምጥታችሁ አዲስ የመጠ ሙዚቃ አለ ይ እያላችሁ ለእነሱ ክፍተት የምትፈጥሩ ሰዎች እነሱ መቼም ቢሆን አለሃን እንትን ብለው የሚሰሩት ልጆች ናቸው። ማንም ቢመጣ ማንም ቢመጣ የሚለያዩ እንትን ብሎም ልጆች አይደሉም። ግን እናንተ ሥርዓታችሁን ይዛችሁ ብሩኬንም የምትወዱት ሀይሜንም የምትወዱት ሥርዓታችሁን ይዛችሁት ጉደዱ፣ አንድ ላይ ጉደዱ፣ አንድ ላይ ይዛችሁ ሂዱ። ግን የምትጠቀም የምትይዙት እናንተ ከነሱ ይልቅ እናንተ እዚጋ ማሽቃበጣችሁ በጣም ነው የሚያናድደው። እውነቴን ነው። በጣም ነው የሚያናድደው። ከብዙ ጉዳይ ምን ሸይጣን ሰው ናችሁ፣ ሴጣን ናችሁ እናንተ። እኔ እኮ ግራ ገባኝ፣ ሴጣን ናችሁ፣ ሰው ናችሁ፣ እኔ ግራ ነው የገባኝ። ሁነቴን ነው። እና እንደዚህ ያታርጉ እና ወደ ልጆችም ሲሄድ ልጆች ተማለሱ። እና እንትን ስትሉም ደሞ ቃላታ ቃላቱን ደሞ እያወቃችሁ ስትጠቀሙ ለምን ለእናንተ በኋላ ነው የሚሰማችሁ? አሁን ምንም ነገር አይሰማችሁም ለምን? ስለምትጠቀሙ ስለምትናደዱ ማለት ነው። እና ቃላቶቹን እንትን እያላችሁ ስሩ፣ ችግር የለም በእናንተ የመጣ ባንገታችን የመጣ ነው። እና ይሄ ሰውየው ዛሬ የመጣ ሰውየው ደግሞ ተከበር፣ ስነ ስርዓትን እዛ ስራ ለሰብስክራይብ ከመጣ ስነ ስርዓትን እዛ ሰብስክራይብ ደግሞ የሚያደርግም የለም ሲጀመርም ማለት ነው። እና እንደዚህ አታሽቃብጥ፣ እሺ እንዴዚህ የሚያደርግ ሰው አለ። አንደኛ አሽቃባጭ አንገውን ኩኮ ዛሬ መተኩ አንደኛ አሽቃባጭ ማለት አንተ ነው። ሌላ ሰው ጋር ለምን ትሄዳለህ? እና ስነ ስርዓታችሁን ያዙ። ብሩኬ ማይሜም ደግሞ ሰውም ለይታችሁ ወቁ ስታመጡ እወቁ። በቃ እኔ እኔ እኛ ብዙ ቀን ለፍልፈናል። ብዙ እንትን እየለፈለፍን ነው። ስታችሁ ስታ እኛ ስን ስራ የሌለብን ወይም እንትን ያህል እየመሰላችሁ ነው መሰለኝ እኛ በጣም አልሐምዱሊላ ስራ እየሰራን ነው ግን ከስራ መልስ ደግሞ እየተዝናናን ነው የእናንተን ቪዲዮ እያየን ያለ ነው እና ደግሞ የጨረቃ ፋሚሊ የሚፈልገው ፍቅርና ፍቅር ብቻ ነው ጸብጸብ አይፈልግም ጸብጸብ ይዛችሁ እንዳትመጡ እና ወዳችኋለሁ በተረፈ ጨርሸዋለሁ አላ በመሀላችሁ ይግባ ነገ ፋብላችሁ ተቃቅፋችሁ እንውልን ናፍቃችሁናል ጨርሸዋለሁ አዎ እኔም እንግዲህ የምፈልገው እግዚአብሔር አምላክ የሙስሊም የክርስቲያኑ አምላክ ፍቅር ይስጣቸው። የእኛ ደስታ ናቸው፣ የእኛ ድምቀት ናቸው። እነሱ ይይበት ይይበት አስመስሎ አትፍሬ ይይበት ሳምልኝ እኔ በጣም ወዳቸዋለው። እናቴን እነሱ ዛሬ ሶስት ቀን ከሚዲያ ላይ ጠፋሁኝ። እኔ እራሴ ወላት ቶኬን የለም ውስጤ በእውነት ነው። መቼም ባወራ የሚያምነኝ ሳይለንት ሳይለንት ምልኛውጣሬ ይሄ ልጅ ትወደዋለች። እነሱን ለማራራቅ ብዙ ሆ ብሎ የተነሱታለን። እነሱ መቼም አይራራቁም እውነተኛ ፍቅር ስላላቸው። ሁለቱም ልጆች ስለሆኑ ነው። አነጋገርንና አገባቡን አወጣጡን ስላላወቁበት ነው ይሆናል። የሚሄድበትን መንገድና የማይኬድ መንገድን ስላላወቁ ነው። እቺ ልጅም ክፋት የለባትም፣ ይሄ ልጅም ደግሞ ክፋት የለበትም። ሁላችንም እንደ ልጆቻችን ብናያቸው የአሁኑ አእምሮባቸው ተጊጠው ሲመጡ የማይወድ ስንት ቡዳ አለ። እውነቴን ነው። እየሳቀ እያስመሰሉ ስንት ነገር እነዚህ ልጆች ልስራም ቢሉ መቼም የወደደ እንኳን አይደለም ለነሱ፣ ለማንም ይደረጋል። እነሱን የሚያውቃቸው እነሱን የሚከታተል እነሱን የሚወድ እንደ ወሬ ባይሰሙ የሰሙት ያም ያም ያም ይህን ምክንያት ሲፈልጉ ሚዲያ ላይ በእነሱ ለመነገድ የሚያደርጉትን ልጆች ላይክ ባያደርጉ ባይከፍቱ፣ በቃ የሚታወቁት የሚታወቁትን ማየት እነዛም፣ ያም ሀይሚ ያለ ይሄም ሀይሚ ያለ ያ ብሩክ ያለ ያ ብሩክ ያለ ውሸት ነው። እነሱን ለማለያየት ለራሳቸው ጥቅም ነው። እንደ ልጅ የሚያያቸው ካለ እንደ እህት የሚያያቸው ካለ እንደ ወንድም፣ እንደ እናት፣ እንደ ልጆቼ ብሎ የሚያስባቸው ካለ ምንም ነገር ስለ እነዚህ ልጆች ባይቀበሉ ባይናገሩ ሚዲያ ላይ መጥፎቸውን ባይናገሩ ለምን እነሱ ሚዲያ እንደዚህ ቤተሰብ ነው ያሳደጋቸው። እናንተ ናችሁ ያሳደጋችሁት። እውነቴን ነው የምለው፣ እናንተ ናችሁ እነዚህ ልጆች ያጣመራችሁት፣ ያሳደጋችሁት፣ ነገ ደግሞ የምትድሩ የምትኩሉ ናችሁ። እናንተ እና እኔ ስለ ሀይሚና ስለ ብሩኬ አንዱ ቤት ገብተው አንዱ ቤት ገብተው አንዱ ቤት ገብተው ባያወሩ እኔ ደስ ይለኛል። ደግሞ ሰላም ይመጣል። እግዚአብሔር ያውቃል። ነገ ወይ የገብረ መንፈስ ቅዱስ ናቸው። እሳቸው ደግሞ ሰላም አውርደው ያመጡልናል። ሁለቱም የሚዋደዱ ልጆች ናቸው። ያው ልጆቹ እልኸኛ ስለሆኑ ነው። እልህም ሳይሆን አሉ አሉ እየበዛባቸው ነው። ሁሉንም ባይሰሙ ለሚወዷቸው ቤተሰቦች ቢኖሩ ደስ ይለኛል። እንደዚህ ጓግተው ለሚጠብቁት እነዚህ ትናንት የመጡት ከስር ከስር ያሉትን ባይወራ ባይናገሩ እኔ ደስ ይለኛል። እህቶቼ፣ አመሰግናለሁ። እግዚአብሔር ይጠብቃቸው እነዚህ ልጆች፣ በቃ ፈጣሪ ይጠብቃቸው። ሌላ ምንም የምለው ነገር የለኝም። አሚን። የኔ ቆንጆ፣ የኔ ጣፋጭ፣ በጣም ነው ደስ የሚለው። አሚን ብያለው፣ የኔ ውድ። ወይ፣ በእውነት ፈጣሪ እንደናንተ አይነቱን ያብዛልን። እኔ አላቅም ብቻ አስቸጋሪ ነው። ሁሉም የሚመጣው አስጋባኝ ነው ብሎ ደግሞ ሲያወራ አፍር መረንዶ ሰው ወይ ጉዴ ስንትሮቀ እንዴት ነሽ የሚዬ? እንዴት አመሻችሁ?